በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ከእናንተ ዘንድ ስኖር ይህን ነግሬያችኋለሁ። አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል፣ እኔም የነገርኳችሁን ሁሉ ያሳስባችኋል። ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔም የምሰጣችሁ ዓለም እንደሚሰጥ አይደለም። ልባችሁ አይታወክ አይፍራም። ክብርና ምስጋና ለሕያው አምላካችን ለእግዚአብሔር ይሁን። ያነበብኩት ዮሐንስ 14 ቁጥር 25፣ 26 እና 27 ነው። እግዚአብሔር ምሕረቱን አብስቶልን ደግሞም ጸጋው ያለመከልከል በእኛ እየሰራ እስከ ዛሬ እንዳቆመን፣ ደግሞ የሰላም አምላክ እንደ ቃሉ መላው ምድሪቱን በነገር ሁሉ እንዲጎበኝ የምንጸልይበት ሰዓት ነው። ሁላችሁም እንደ ጌታ ምሕረት እግዚአብሔር በሰጠን እድል አብረን በመስማማት ስለመጸለይ በያላችሁበት እንድትዘጋጁ በጌታ ፍቅር እንጋብዛችኋለን። በቴሌቪዥን እንደሚተላለፍ መልእክት ሳይሆን በጋራ በሕያው እግዚአብሔር ፊት እንደሆን በማመንና በማስተዋል አብረን እንድንሆን በጌታ ፍቅር እንጋብዛችኋለን። ስለዚህ ለጸሎት እንዘጋጃለን፣ እንጸልያለን። በሰማያት የምትኖር ልዑል አምላካችን እግዚአብሔር የጌታችንና የመድኃኒታችን የኢየሱስ ክርስቶስ አባት የሕይወታችን ጌታ የነፍሳችን ጠባቂ እረኛችን ሆይ፣ ስለዚህ ዕድል በፊትህ ስለ መቆማችን ጌታ ሆይ፣ ወደ አንተ ልንጸልይ ቅዱስና ሕያው ስምህን በእምነት ልንጠራ ልናመልክህ፣ ደግሞም ስለ ምድራችን በፊትህ ልንማልድ እንደ ምሕረትህ መጠን ቆመናልና እና ጸጋህን እንዲበዛልን እንለምናሃለን። አንተ ልትረዳን የምትችል መንፈሳችንን በመንፈስህ አንቅተህ በፊትህ ልታቆመን የምትችል በማይነገር መቃተት በውስጣችን በሚማልደው ቅዱስ መንፈስህ በኩል እኛን በአንተ ፊት ልታቀርብ በነገር ሁሉ አቅም ልትሆነን የሚቻልህ ሕይወታችንና አምላካችን ሆይ ክብርና ምስጋና ላንተ ይሁን አባቶይ አንተ የታመንክ ነህ እንደተናገርከው ወደ አባትህ በመሄድህ አብ የሰጠውን ተስፋ ከአባትህ ተቀብለህ በቅዱሳንህ ላይ ስለማፍሰስህ ሕያው መንፈስህ አጽናኝ ሆኖ አስተማሪ ሆኖ አንተን ባመኑህ ላይ አክብሮ ደግሞ በቤተ ክርስቲያን በኩል ዓለምን እየወቀሰ እንዲሰራ የሰጠ ዛሬም ከእኛ ላይወሰድ በእኛ በሚኖረው መንፈስህ በኩል የቃልህን ደጅ የምትከፍት የምታስተምርና የምትረዳን ልባችንን በጸጋይ የምትደግፍ የምታጽናናና የምታበረታን እውነተኛ አምላክና የዘለ ዓለም ሕይወት አንተነህ ክብርና ምስጋና ለታላቅነት ይሁን ቅዱስ አባታችን ሆይ እንደ ምህረትህ መጠን እንደ ቸርነትህ ሰላምን እሰጣችኋለሁ ሰላሜንም እተውላችኋለሁ ያልክ ማይነጠቀውን ያንተን ሰላም በእኛ ለማኖር ቃል የገባህና የሰጠህን እኛ ጌታ እኛ ባረፍንበት ወገናችን እስኪያርፍ ድረስ ወደ አንተ እንቃትታለን እንለምንሃለን ጸጋ ሁሉ ባለቤት ልጅህንም መንፈስህንም የሰጠ የጌታችን የኢየሱስ ክርስቶስ አባትና አምላክ ልዑል እግዚአብሔር ዛሬም በነገር ሁሉ እንደ ቃልህ እኛንና ትውልዱን እንድትረዳና እንድታሳርፍ እንጸለያለን። ጌታችንና አምላካችን ሆይ ወደ አንተ እንቀርባለን። ጸጋህ በነገር ሁሉ ይብዛለን። በተወደደው ልጅ በኢየሱስ ክርስቶስ ስም እንማልድሃለን። ስለ እግዚአብሔር ሰላም እንጸለያለን በእውነት ክርስቶስን በማመን የሚገኝ ረፍት፣ ወደ ጌታ ፊትን ዞር በማድረግ የሚገኝ ሰላም፣ በዚህ በታወከ ዓለም ውስጥ ላሉ ወገኖቻችን ሁሉ እንዲሆን የሕያው እግዚአብሔር መንፈስ፣ የእውነት መንፈስ፣ እግዚአብሔርን የመፍራት መንፈስ፣ የኃይል መንፈስ፣ የፍቅር መንፈስ፣ ራስን የመግዛት መንፈስ በተለይም የጌታ በሆነው ማኅበረሰብ በስሙ በተጠራው ወገን ላይ በግልጽ ከመታየቱና ርፍ ከማለት የተነሳ ለሁሉ ደግሞ እንዲታይ ብዙዎችም ወደዚህ ሰላምና ዕረፍት እንዲፈልሱ ከሁከት ከልዩ ልዩ አይነት ጥፋት ትውልዱ እንዲያመልጥ ዓለም እንደሚሰጠው ያይደለው ሰላም በሁሉ እንዲሰፍን በዚህ ርዕስ እንጸልያለን። ከወንድማችን ከሙሉ ቀን ጋር የሕያው እግዚአብሔር መንፈስ የቃሉ ጉልበት የጌታ ምሕረት ትውልዱን እንዲያሳርፍ ከልዩ ልዩ አይነት ጭንቀትና መከራ እንዲታደግ እንጸልያለን። ስለ እግዚአብሔር ሰላም በጌታችን በኢየሱስ ክርስቶስ በኩል ስለሚገኝ ሰላም እንጸልያለን። አባታችን እግዚአብሔር የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት ጌታ እግዚአብሔር ሆይ ስለ ፍጹም ሰላም በእኛም ስለሚሰራው ሰላም ጌታ እግዚአብሔር ሆይ ክብርና ምስጋና ለአንተ ይሁን። አባታችን እግዚአብሔር ሆይ በታላቅ ደስታ በፊት እንቆማለን። ጌታ ሆይ ከአንተ ዘንድ ጌታ እግዚአብሔር ሆይ የማይወሰድ ሰላም አለና፣ የሚያረጋጋ በደስታ የሚሞላ እረፍት የሚሰጥ ደግሞም ጌታ ሆይ በማንም ኃይል የማይናወጥ የማይወሰድ አባታችን እግዚአብሔር ሆይ በዚህ ሁሉ በረከት በዚህ ሁሉ ጸጋ ስለባረከን ክብርና ምስጋና ላንተ ይሁን። ጌታችን ኢየሱስ እነሆ ከትንሣኤ በኋላ ላዘኑ፣ ልባቸው ላዘነባቸው፣ ለፈሩ፣ ለተናወጡ ሰላም ለእናንተ ይሁን እንዳልከው ሁሉ ጌታ ሆይ ዛሬም በዚህ ሰዓት ጌታ ሆይ በዚህ ጸሎት ከያሉበት ስፍራ ሆኖ እየተባበሩ ያሉትን ጌታ እግዚአብሔር ሆይ ሰላም ለእናንተ ይሁን እንድትል በፊት እንጸልያለን። ጌታ ሆይ የአንተ ሰላም የማይወሰድ ሰላም ነው። ጌታ ሆይ ዓለም እንደሚሰጠው አይነትም ሰላም አይደለም። አንተ እንዳልከው ጌታ ሆይ ይህንን ሰላም ይህንን እረፍት ይህንን ደስታ ከአንተ ዘንድ እንጠይቃለን። ጌታ ሆይ በዚህ ሰዓት ጌታ ሆይ በዓለም ሁሉ ጌታ እግዚአብሔር ሆይ ዓለምና መለዋ ያንተ ናትና በዓለም ሁሉ ጌታ ሆይ በጦርነት በብዙ ሽብርና ነውጥ ጌታ ሆይ በስደት በመከራ ጌታ ሆይ በሞት ፍርሃት በበሽታ ጌታ ሆይ ስንቶች በፍርሃት ውስጥ እንዳሉ አንተ ታውቃለህ። ጌታ ሆይ የአንተ ሰላም ብቻ ነው። ጌታ እግዚአብሔር ሆይ እነዚህን ሁሉ የሚያሳርፈው እውነተኛ አዛኝ፣ እውነተኛ አምላክ፣ ርህሩህ፣ ደግ ጻዲቅና ቅዱስ ወደ ሆንከ ወደ አንተን ማልዳለን። ጌታ እግዚአብሔር ሆይ እስከ ምድር ዳር ድረስ ጌታ እግዚአብሔር ሆይ ሰላም ይስፈን፣ ሰላም ይግዛ፣ በጌታችን በኢየሱስም ጌታ እግዚአብሔር ሆይ ሰላም ያሸንፍ፣ ሰላም ያይል። ጌታ እግዚአብሔር ሆይ ለታመሙ ጌታ እግዚአብሔር ሆይ በዚህ ሰዓት ላዘኑ፣ ለተጨነቁ፣ ግራ ለገባቸው ሁሉ በጌታ በኢየሱስም ያንተ ሰላም ይሁን። እግዚአብሔር ሆይ ሰላም ይሁን፣ ሰላምን እናውጃለን፣ ሰላም ይሁን እግዚአብሔር ሆይ ፍጹሙ ሰላም እግዚአብሔር ሆይ ለሕዝብ የሰጠኸው ሰላም ሁሌ ካንተ ጋር የሚኖረው ሰላም እግዚአብሔር ሆይ የሚያረጋጋው ሰላም ጌታ ሆይ በጌታ በኢየሱስ ስም ለሚሹ ለሚፈልጉ፣ ደግሞም ጌታ ሆይ በዓለማወቅ ለገፉ ሁሉ ጌታ ሆይ ይሄ ሰላም ይሁን። በጌታችን በኢየሱስ ስም እንለምናሃለን ጌታ እግዚአብሔር ሆይ ሰላምን ጌታ ሆይ ገንዘብ አይገዛውም፣ የጦር መሳሪያ አይገዛውም፣ ጌታ ሆይ የሰዎችም ስብሰባ አይገዛውም። ጌታ እግዚአብሔር ሆይ በልጅ በጌታችን በኢየሱስም፣ ጌታ እግዚአብሔር ሆይ ከራሳቸው ጋር ጌታ ሆይ በፈተና ውስጥ ላሉት ሁሉ ጌታ ሆይ ሕይወታቸው ጥያቄ ለሆነባቸው፣ ጌታ ሆይ ግራ ለተጋቡ፣ መውጫ መንገድ ላጡ፣ ጌታ እግዚአብሔር ሆይ ላዘኑ፣ ለተከዙ፣ ታላቅ ሐዘን ያገኛቸውን ጌታ ሆይ በጌታ በኢየሱስም በዚህ ሰዓት ሰላም ለእናንተ ይሁን በል። በጌታ በኢየሱስም ሰላም ያግኛቸው። እግዚአብሔር ሆይ ሰላም በእኛ ልጅ ይስራ። ሰላም እግዚአብሔር ሆይ በቤተ ክርስቲያን ውስጥ ይስራ። ሰላም ጌታ ሆይ በቅዱሳን መካከል ይፍሰስ። ይህ ሰላም በዓለም ሁሉ ይግዛ። እግዚአብሔር ሆይ ቤተ ክርስቲያን የሰላም ምልክት ናትና፣ ጌታ ሆይ ቤተ ክርስቲያን የተረጋጋች ደግሞም ጌታ እግዚአብሔር ሆይ የሰላም ምልክት ሆና በሕዝብ መካከል እንድትመላለስ እግዚአብሔር ሆይ እኛም ባሪያዎች ሰላምን እንድናውጅ ጌታ ሆይ ሰላም እንደሆነ ጌታ እግዚአብሔር ሆይ በአንተና በሕዝብ መካከል በክርስቶስ ኢየሱስ ደም በመስቀሉ በኩል ጌታ እግዚአብሔር ሆይ ሰላም እንደታወጀ እግዚአብሔር ሆይ ለሰው ሁሉ ሰላም እንዲሆን እግዚአብሔር ሆይ ሰላምህን ወደዚያ ዓለም እንዳመጣ እግዚአብሔር ሆይ ይህ ይህ ላልተገለጠላቸው ጌታ እግዚአብሔሮ በዚህ ሰዓት አይናቸው እንዲበራ ጆሮቸው እንዲከፈት እግዚአብሔሮ ለአንተ ሰላም እግዚአብሔሮ ብዙዋን ልባቸውን እንዲከፍቱ በፊት ጸልያለን። በጌታችን በኢየሱስም ጌታ እግዚአብሔሮ ሰላም ይሁን። አምላካችን እግዚአብሔር ሆይ እኛና ቤተሰቦቻችን እግዚአብሔር ሆይ ዛሬ ያለው ትውልድና ያለፉ አባቶቻችን ጌታ እግዚአብሔር በዚህ ምድር ላይ ሰላም በማጣት ጌታ እግዚአብሔር ሆይ በግጭት በጦርነት ጌታ ሆይ በስደት እግዚአብሔር ሆይ ስንቱን መከራ ሕዝባችን እንዳሳለፈ አንተ ታውቃለህ። እግዚአብሔር ሆይ አሁንም ሰላምን የሚያውቅ ብዙ ሀሳብ አለ። ጌታ እግዚአብሔር ሆይ በልጅ በጌታችን በኢየሱስ ስም በፊት እንጸልያለን። እግዚአብሔር ሆይ መጽሐፍ እንደሚል እግዚአብሔር ጦርነትን ይሽራል ጦርንም ይሰብራል እንደሚል ጌታ እግዚአብሔር ጋሻንም ያቃጥላል ተብሎ እንደተጻፈ በጌታችን በኢየሱስ ስም ጌታ እግዚአብሔር ሆይ የሰላም ጠላት የሆነው እግዚአብሔር ሆይ የሰው ሐሳብ የሰው ምክር እግዚአብሔር ውከትና ብጥብጥ ሽብር ሁሉ በጌታችን በኢየሱስ ስም ጌታ እግዚአብሔር ዛሬ ያክትም፣ በኢየሱስ ስም ጸጥ ይበል። በጌታችን በኢየሱስ ስም ሰላምን የተራቡ ሰላምን የተጠሙ ሰላምን ያግኙ፣ እግዚአብሔር ሆይ ያንተን ሰላም ያግኙ። በገጠር በከተማ በሩቅና በቅርብ ጌታ እግዚአብሔር ሆይ ሰላምን የሚናፍቁ ብዙዎች ናቸው። እግዚአብሔር ሆይ የሰላምን ወንጌል የሚያውጁ የሰላምን ወንጌል የሚናገሩ በጌታ በኢየሱስ ስም ጌታ እግዚአብሔር ሆይ ከዳር እስከ ዳር እግዚአብሔር ሆይ ለሰላም እግዚአብሔር ሆይ ምልክት ለሰላም ምስክር ሆኑ እንዲወጡ በጌታ በኢየሱስ ስም ቤተክርስቲያንን በዚህ እንድትባርክ እግዚአብሔር ሆይ የሰላምን ሰዎች እግዚአብሔር ሆይ የሰላምን አዋጅ የሚያውጁትን ጌታ እግዚአብሔር ሆይ በምድሪቷ ላይ እንድታሰፋ በጌታችን በኢየሱስ ስም በፊት እንጸልያለን። እግዚአብሔር ሆይ ሰላም ምድራችንን ያገኝ። እግዚአብሔር ሆይ አገርን የሚመሩ በሰላም ይረጋጉ፣ ሽማግሌዎች በሰላም ይረጋጉ፣ ጎልማሶች በሰላም ይረጋጉ፣ ወጣቶች፣ ታዳጊዎች፣ ሕፃናት በአንተ ሰላም ይረጋጉ። እግዚአብሔር ሆይ አንተ ሰላም ፍጹም ነውና ጌታው ያረጋጋል። እግዚአብሔር ሆይ እረፍት ይሰጣል። ከዚህ እረፍት ከዚህ ሰላም ከዚህ ደስታ ጌታ እግዚአብሔር ሕዝባችን ኦ ጌታ እግዚአብሔር ሆይ ለረጅም ዘመን ነጥፎ ኖሯል። እባክህን በዚህ ሰላም ህዝባችንን እንድታለመልም እግዚአብሔር ሆይ የሰላም መንገድ ልጅ ጌታችን ኢየሱስ ክርስቶስ ነውና፣ እግዚአብሔር ሆይ ሌላ አማራጭ መንገድ የለም። አማራጭ ተደርጎ የተያዙ ነገሮች ሁሉ በጌታችን በኢየሱስም በዚህ ሰዓት ይክሸፉ። እግዚአብሔር ሆይ ሰላም ካንተ ዘንድ ነው። ጌታ እግዚአብሔር ሆይ ሰላም ከአንተ ዘንድ ስለሆነ እግዚአብሔር ሆይ እርጋታም ከአንተ ዘንድ ነው፣ ጸጥታም ከአንተ ዘንድ ነው፣ ተስፋም ከአንተ ዘንድ ነው። አምላካችን እግዚአብሔር ሆይ ለህዝባችን ሰላም ይሁን። እግዚአብሔር ሆይ በምስራቅ በምዕራብ በደቡብ በሰሜን ሰላም ይሁን በጌታችን በኢየሱስ ስም። እግዚአብሔር ሆይ የሽብር ወሬ ሁሉ በጌታ በኢየሱስ ስም ይክሸፍ። ነውጥ ሁሉ ጌታ ሆይ ግራ መጋባት ሁሉ በናዝሪቱ ጌታ በኢየሱስ ስም ጌታ እግዚአብሔር ሆይ ይክሸፍ። አምላካችን እግዚአብሔር ሆይ ጠብን የሚዘራ ጌታ እግዚአብሔር ሆይ ክፉ ነው፣ አመፀኛው ነው። የአመፀኛው ተንኮል፣ የአመፀኛው ወሬ፣ የአመፀኛው ሽብር በጌታችን በኢየሱስ ስም እግዚአብሔር ሆይ ይክሸፍ፣ ይፍረስ። አምላካችን እግዚአብሔሮ ሰላም ግን ያሸንፍ። ጌታ እግዚአብሔር ሆይ ሰዎች ለሰላም ልባቸውን እንዲከፍቱ፣ እግዚአብሔር ሰላምህን እንዲቀበሉ በጌታ በኢየሱስ ስም የብዙዎችን ልብ እንድትከፍት በፊት እንጸልያለን። እግዚአብሔር ሆይ ግጭት ያለባቸው እግዚአብሔር ሆይ ሰላም የጠፋባቸውን ስፍራዎች ሁሉ አንተ ጎብ በዚህ ሰዓት ጌታ እግዚአብሔር ሆይ የታወኩ ጌታ ሆይ በሕመም ውስጥ ያሉ ጌታ እግዚአብሔር ሆይ በበሽታ ኃይል ስር ያሉ ጌታ ሆይ በሞት ፍርሃት ውስጥ ያሉትን በመከራ ውስጥ ያሉትን ጌታ ሆይ በሆስፒታል ያሉ በየትኛውም የሕክምና ስፍራ ያሉትን እንድትጎበኝ ጌታ ሆይ ቤታቸው የግጭት ደግሞ የነውጥ ሕይወት የሆነባቸውን ሁሉ እንድትጎበኝ ጌታ እግዚአብሔር እንድታረጋጋ እግዚአብሔር። ረፍት ላጡ ሁሉ ረፍትን ስጥ። የረፍት ረፍት ምንጭ በእውነት ኢየሱስ አንተ የረፍት ምንጭ ነ ኢየሱስ ረፍትን አንተ ራስህ አሳርፈህናል። ጌታ ሸክማችን ሁሉ ተሸክመህልናል። መድኃኒት ሆነህልናል። ደግሞ የአባትን ሰላም ይዘህ ወደዚህ ዓለም መጥተሃል። እግዚአብሔር ሆይ የሰላም መንፈስ ህዝባችንን ያገኝ፣ በጌታ በኢየሱስም ሰላም ይሁን፣ ሰላም ይሁን፣ ያንተ ሰላም ይሁን እግዚአብሔር፣ ፍጹሙ ሰላም ይሁን እግዚአብሔር። በሌላም ምድር ጦርነት ያለባቸው ስፍራዎች፣ ስደት ያለባቸው ስፍራዎች፣ ጌታ እግዚአብሔር ሆይ መከራ ያለበት ቦታ ሁሉ ጌታ ሆይ፣ በጌታ በኢየሱስም ሰላም ይሁን፣ እረፍት ይሁን። ጌታ እግዚአብሔር ሆይ እኛ ካንተ የተማርነው ይህንን ነው፣ ደግሞም ያገኘ ነው። የተረጋጋ ነው፣ ጌታ ሆይ ጤና ያገኘ ነው፣ መንፈሳዊ ረፍት ደግሞም ተስፋን የያዝ ነው። ተስፋን የጨበጥነው እግዚአብሔር በአንተ ሰላም ነው። ይህ ሰላም ጌታ ሆይ እንዴት መረጋጋት እንዳለው እንዴት ረፍት እንዳለው እንዴት ደስታ እንዳለው ጌታ ሆይ ያልቀመሱ እንዲቀምሱ ረፍት እንዲያገኙ በጌታችን በኢየሱስም በፊት እንጸልያለን። የእውከት ድምፆች ሁሉ በጌታ በኢየሱስም የተከለከሉ ይሁኑ። የጦርነት ወሬዎች ሁሉ በጌታ በኢየሱስም የተከለከሉ ይሁኑ። እግዚአብሔር ሆይ በልጅ በጌታ በኢየሱስም ጌታ እግዚአብሔር ሆይ ሕዝባችን፣ ምድራችን ጌታ እግዚአብሔር ቤተክርስቲያን ቤተ ክርስቲያን በሰላም የተሞሉ ይሁኑ። ይህን ሁሉ ስለምታደርግ እናመሰግንሃለን። ክብርና ምስጋና ላንተ ይሁን። በጌታችን በኢየሱስም በፊት ጸለይን። የክብር አምላክ ልዑል አምላካችን እግዚአብሔር እናመሰግናሃለን። ከፍ ከፍ እናደርግሃለን። ደግሞም እንጸለያለን ጥላቻን፣ ክፋትን፣ ተንኮልን የሰላም እንቅፋት የሆኑትን እንቅፋቶች ሁሉ ከሰው ልብና አይምሮ የሕያው አምላካችን ቃል እንዲያቀልጥ ሰዎች ለወንጌል ከመሸነፋቸው ለእውነት ከመረታታቸው የተነሳ ግፍና መጻ ሁሉ ከሰው ልብ እንዲጠረግ እንጸለያለን። ከዚህ ጀርባ ያሉ የክፋት መንፈሳውያን ሰራዊት እንዲታሰሩም እንጸልያለን። ኃይለኛው ሳይታሰር ምርኮን መበዝበዝ የሚቻለው ማንም እንደሌለ ጌታችን ትእዛዝ ወይም ትምህርት ያስታውሰናል። ስለዚህ ሰዎች በኃጢአት ኃይል በአጋንንት አሰራር ከመተብተባቸው የተነሳ የሚሆንባቸውን ልዩ ልዩ አይነት የተመሰቃቀለ ነገር የወንጌል ኃይል እንዲፈታው የጌታ ምሕረት ብዙዎችን እንደገና እንዲወልድ ዛሬም በወንጌል እውነት በኩል ብዙ ነገር እንዲታደስ እንዲለወጥ፣ ያደፈው የሻገተው የጎደፈው የተደበላለቀው ነገር መልክ እንዲይዝ እግዚአብሔር የክፋት ኃይላትን እንዲያሳድድ እንጸለያለን። መጨካከን፣ ጥላቻ፣ ክፉ ወሬ ይሄ ሁሉ በጌታ በኢየሱስ ስም የደቀቀ እንዲሆን እንጸልያለን። ደግሞ ይህንን ለውጥ ወንጌል እንዲያመጣው ክብሩም ለእግዚአብሔር እንዲሆን ሰዎች ለዘላለማዊ ሰላምና እረፍትም እንዲሆኑ ከጦርነት ከሁከት፣ በየቤቱ ካለ ትርምስ ከመትረፍ ባሻገር ለሰማይ ለእግዚአብሔር መንግስት ለማያልፈው ርስት ከመዋጀታቸው ሰዎች ከመለየታቸው የተነሳ እውነተኛውና የማያልፈው ምሕረትና ሰላም እንዲያገኛቸው እንጸልያለን። እግዚአብሔር ሁሉን ያያል። በየጓዳው እጁ መንቀሳቀስ ይችላል። ሰላም ለእናንተ ይሁን ማለት ይችላል። እግዚአብሔር ዛሬም ሕያው ነው እንደ ጥንቱ ጠላት ለሞት የቀጠራቸውን ሞት የተወሰነባቸውን እግዚአብሔር ፈጽሞ እንዲታደግ እንጸልያለን። ከወንድማችን ከጌታቸው ጋር በእግዚአብሔር ፊት በጋራ እንሆናለን፣ አብረን እንጸልያለን። አምላካችን አባታችን፣ ቅዱስ እግዚአብሔር ሆይ ደግመህ እድል ስለሰጠህን እናመሰግንሃለን። በፊት የምንሆንበት ወደ አንተ የምናንጋጥጥበት በክርስቶስ ኢየሱስ ሆነን ወደ አንተ የምንቀርብበት እንደገና እድል ስለሰጠህን እናመሰግንሃለን። የልባችንን ሸክም ወደ አንተ የምናፈስበት፣ የምድራችንን ጉዳይ ይዘን ወደ አንተ የምንቀርብበት፣ የሕዝባችንን ጉዳይ ይዘን ወደ አንተ የምንቀርብበት የጠፋውን ሰላም ይመለስ ዘንድ አምላካችን ቅዱስ እግዚአብሔር ሆይ ይዘን የምንቀርብበት ሌላ እድል ስለሰጠህን እናመሰግንሃለን። ቸር አባት ቅዱስ እግዚአብሔር ሆይ ይህንን እድል የምትሰጥ አንተ ነህ። ለምኑ ያልክ አንተ ነህ። ጸልዩ ያልክ አንተ ነህ። ጻድቅ የሆንከው አምላካችን ቅዱስ እግዚአብሔር ሆይ እንጸልያለን። ስለ ሕዝብህ እንማልዳለን። ስለ ሀገራችን፣ ስለ ምድራችን፣ ስለ ህዝባችን በክርስቶስ ኢየሱስ ሆነን ወደ አንተ እንቀርባለን። የሰላም አለቃ የሆንከው መድኃኒታችን ኢየሱስ እንማልድሃለን። አንተ ሰላም ነህ። ራስህ ሰላም ነህ። ወደየ መንደራችን እንድትገባ እንማልደሃለን። ወደየሕዝባችን ወደየመኖሪያ፣ ወደየቀዬው እንድትገባ በሕያው ስምህ እንማልዳለን። ሰላም ኢየሱስ የሕያው እግዚአብሔር ልጅ አንተ እውነተኛ ሰላም ነህ። አንተ በእውነት ታሳርፋለህ። አንተ በእውነት እረፍትን ትሰጣለህ። አንተ በእውነት ሰላም ነህ። መድኃኒታችን ሆይ ሁከት ባለበት ስፍራ ሁሉ እንድትገኝ እንማልደሃለን። ጸጥታን እንድታደርግ ሰላማችንን የእውነት እንድታደርግ የሕዝባችንን ሰላም የእውነት እንድታደርግ እንማልድሃለን። አንተ ስትገባ ሁሉ ነገር ሰላም ይሆናል። የሰላም አለቃ ሆይ በምድራችን በሰሜኑ ክፍል እንድትዘልቅ እንማልድሃለን። በደቡቡ፣ በምስራቁ፣ በምዕራቡ እንድትዘልቅ በሕያው ስምህ እንማልድሃለን። ጌታችን ሆይ አንተ የሌለህበት ስፍራ ሁሉ ሁከት ነው፣ ብጥብጥ ነው። እረፍት የለም፣ ሰላም የለም። መድኃኒታችን ሆይ እንደ አንድ ልብ ሆነን ተስማምተን እንማልደሃለን። አቤቱ ለምድራችን ሰላም ይሁን፣ አቤቱ ለሕዝባችን ሰላም ይሁን። ይህ ሰላም ያለው በወንጌል ውስጥ ስለሆነ ወንጌል ሲሰበክ ሰላም ስለሚሆን ጌታችን ሆይ በምድራችን ሁሉ ይህ የጽድቅ ወንጌል የሰላም ወንጌል እንዲሰበክ እንማልደሃለን። ይህ የሚሆነው ጌታ ሆይ በሰው ጥበብ አይደለም በሰው ኃይል በሰው ብርታት በሰው ጉልበት አይደለም በቅዱሱ መንፈስ በኩል እንጂ ጌታችን ሆይ በአመፅ ፈንታ ጽድቅ እንዲሆን በሁከት ፈንታ በብጥብጥ ፈንታ ሰላም እንዲሆን እንማለዳለን ጌታ ሆይ የምድራችን ጉስቁልና የስካሁኑ ይበቃል ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ እባክህ በጽድቅ ተመላለስ ማስተዋል ወደማይች ወዳልቻለው ህዝብህ ማየት ወዳልቻለው ህዝብህ ወደ ቃልህ መቅረብ ወዳልቻለው ህዝብህ በጽድቅ እንድትመላለስ እንለምንሃለን ሰላማችን ኢየሱስ እኛን እንዳሳረፍከን እኛን እፎይ እንዳስባልከን ህዝባችን እንዲያርፍ እንማለዳለን። ብዙ ህዝብ ግራና ቀኙ የማያውቅ የሚያደርገውን የማያስተውል ጌታ ሆይ አንተ የሰላም ምንጭ ነህ። አንተ የሰላም ምክንያት ነህ። ለኢየሩሳሌም ያለቀስክ ጌታ ኢየሱስ ክርስቶስ ዶሮ ጫጩቶቿን በእቅፎቿ በክንፎቿ እንደምትሰበስብ እንደምታቅፍ ብዙ ጊዜ ሕዝብህን ታቅፍ ዘንድ እንደፈለግህ፣ ነገር ግን ከዓመፃቸው የተነሳ ይቀበሉ ዘንድ እንዳልፈለጉ በምድራችን እንዲህ አይሁን፣ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ህያው ስም ወደሚያሳርፈው መድህን ሰላም ወደ ሆነው መድህን ህዝባችን ይፈልስ ዘንድ እንማልድሃለን ጌታ ሆይ ህዝባችን ብዙ መከራ አጭዷል ህዝባችን ብዙ ሰቀቀን ደርሶበታል የዚህ ሁሉ መፍትሄ ግን ወንጌል ነው የሕዝብህ መፍትሄ አንተነህ አንተ እራስህ እንድትገባ እንማልድሃለን አንተ እራስህ በጽድቅ እንድትመላለስ እንማልድሃለን ጌታችን ኢየሱስ ክርስቶስ ሆይ ያላንተ ሕይወት ጨለማ ነው። ሰፈሩ፣ አካባቢው፣ መንደሩ፣ ምድሪቱ ጨለማ ናት። አንተ ግን ከሰማይ የመጣህ ብርሃን፣ እውነተኛ ብርሃን፣ ሰላምን የተጎናጸፍክ ብርሃን፣ ዘላለማዊ ዕረፍት የሆንህ ብርሃን። አንተ ብርሃን ሆይ በጨለማው ላይ እንደገና ብራ፣ በሕዝባችን ልብ ውስጥ እንደገና ብራ። አንተ ሰላም ሆይ በሕዝባችን መንደር ሁሉ ላይ እንደገና እንድትሰፍን እንደገና እንድትረብን እንማለደሃለን። እኛ ስለ ህዝባችን ይገደናል። ጌታ እግዚአብሔር ሆይ እናቶቻችን እንዲያርፉ አባቶቻችን እንዲያርፉ ወጣቱ እንዲያርፍ ሰላም ሆነህ የተገለጥክ ለሰው ልጆች ሁሉ ሰላም ሆነህ የተገለጥክ ሰላም ሆነህ ከሰማይ የመጣህ መድህን ኢየሱስ እርግጥ ነው ይህች ምድር እንደገፋችህ። እርግጥ ነው ለአንተ መስቀል ብቻ እንዳዘጋጀች መከራ እንዳዘጋጀች እርግጥ ነው። ነገር ግን አንተ ሰላም ነህና ጌታ ሆይ ልባቸውን በፍቅር እንድታቀልጥ ጌታ ሆይ ዐመፁ እንዲበቃ ክርክሩ እንዲበቃ የማይጠቅመውን ነገር እንዲበቃ አንተ ገዢ እንድትሆን አንተ መስፍን እንድትሆን አንተ ጌታ እንድትሆን እንማለድሃለን። አንተ በአህያ ውርንጫ ተቀምጠህ

ግባ የክብር ንጉሥ ኢየሱስ፣ ወደ አዘኑት ወገኖቻችን በጽድቅ ተመላለስ። ወደ ህዝባችንና ኢየሱስ እናቶችን አሳርፍ፣ አባቶችን አሳርፍ፣ አዛውንቱን አሳርፍ። በልባብና በልጋም እንደሚነዳ ልብም እንደሌለው እንደ እንስሳ የሆነውን እግዚአብሔር ሆይ ማስተዋል ያልቻለውን አንተ ታስፈልገዋለ ለዚህ ህዝብ። ለወጣቱ አንተ ታስፈልገዋለህ። ጌታ ኢየሱስ ክርስቶስ የጽድቅ ንጉሥ፣ የሰላም ንጉሥ፣ የሰላም አለቃ ከአብ ዘንድ የመጣኸው ከሰማይ የመጣኸው ያለህ የምትኖረው ፍጡር ያልሆንኸው በሥጋ የተገለጥከው መለኮት አንተ ጌታችን እንማለድሃለን። አንተ የእኛ ሰላም፣ አንተ የሰው ልጆች ሁሉ ሰላም በጽድቅ በምድራችን ላይ ተመላለስ በጽድቅ በሕዝባችን መካከል ተመላለስ። አሳራፊው ጌታ ሕዝባችንን አሳርፍ። እረፍት ያለህ ጌታ፣ ሰላም የሆንኸው ጌታ ኢየሱስ፣ የሰላም አለቃ ኢየሱስ እንማልድሃለን። እኛ ባሪያዎች እንማልድሃለን፣ እኛ ባሪያዎች እንለምንሃለን። አቤቱ በሕያው ስምህ ተለመነን። አምላካችን ሆይ ዐይኖች ወደ ሕዝብህ ይሁን። ወደዚህ ሕዝብ ተመልከት። አባ እናመሰግንሃለን። በወንጌልህ ውስጥ ያለው ሰላም ለሕዝባችን ስለሚተርፍ ለሕዝባችን ስለምትደርስ በቅዱሱ መንፈስህ ወንጌል ስለሚሮጥ በመጀመሪያዋ ቤተ ክርስቲያን በኢየሩሳሌም በይሁዳ ሁሉ በሰማርያ እስከ ምድር ዳርቻ ድረስ ከፀሐይ መውጫ እስከ መጥለቂያዋ ድረስ ወንጌል ይናኝ ዘንድ የሰላም ወንጌል ይሮጥ ዘንድ ፈቃድህ እንደነበረ እኛንም በዚህ ወንጌል እንዳሳረፍከን ያላረፉ ሁሉ በዚህ ወንጌል ይረፉ። የሰላም አለቃ ኢየሱስ በአንተ ህዝብህ ይረፍ። ወጣቱ ይረፍ። ብላቴኖቹ አንተን ጠርተው ይደጉ። ህፃናቱ በስምህ ይደጉ። ምድራችን ትፈወስ። የምድራችን እሾህና አሜኬላ ይነቀል። ጌታ ኢየሱስ ክርስቶስ እናመሰግንሃለን። ስለ ሰማህን ተመስገን ሁል ጊዜም ስለምትሰማን ተመስገን። ጌታ ሆይ ይህንን ቅዱስ ጊዜ የምልጃ ጊዜ ስለሰጠህን ለህዝባችን የምንማልድበት ጊዜ ስለሰጠህን እድል ስለሰጠህን ዘላለማዊ ስም የተባረከ ይሁን። ሁልጊዜም ትሰማናለህ፣ እንባረካሃለን፣ እናመሰግንሃለን። ምስጋናችን ላንተ ይሁን፣ ክብራችን ላንተ ይሁን፣ አምልኳችን ላንተ ይሁን፣ ስግደታችን ላንተ ይሁን ክብርና ምስጋና በሕያው ስም ጸለይን ለአንተ ይሁን፣ አሜን። የክብር አምላክ እግዚአብሔር በጌታችን በምራይታችን በኢየሱስ ክርስቶስ ስም እየተመሰገነ ይሁን። የተወደዳችሁ በእነዚህ ቀናት አብራችሁን በመሆን ስለ አገልግሎቱና ስለ መላው ምድሪቱ ወደ እግዚአብሔር የቃተታችሁ ሁሉ የጌታ ጸጋና ሰላም ምሕረት ይብዛላችሁ ደሞ እንደ ምሕረቱ መጠን አሁንም ተጨማሪ በፊቱ የምናሳልፈው ሁኔታ ወደደ ጊዜ እንዲሰጠን ጸጋውን እንዲያበዛልን ከዚህ በላይ እንክንዳ ኃይልም እንዲሆነን በያላችሁበት ዘወትር አገልግሎቱን ለእግዚአብሔር አሳልፎ በመስጠት አብራችሁን እንድትጠመዱ በጌታ ፍቅር እንጋብዛችኋለን። ከቀሪው የቴሌቪዥን መርሃ ግብሩ ጋር አብራችሁ እንድትሆኑ ስንጋብዝ ደግሞ እግዚአብሔር ምሕረትን አብዝቶ ልክ እንዳሁኑ ሌላ ዘመን ጨምሮልን እንደገና እንዲህ ባለ ሁኔታ በፊቱ የምንሆንበትን ምሕረት እንዲያበዛልንም በመመኘት ብቻም ሳይሆን በመጸለይም ጭምር ነው። ጸጋው በጥበብ በአእምሮ ሁሉ ይብዛላችሁ። መልካም መልካም። እግዚአብሔርን የምናከብርበት ጊዜ ይሁንልን። ወስብሐት ለእግዚአብሔር።